ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያ የብልጽግናው መንግስት አስቸኳይ ያለውን ስብሰባ ጠርቷል። ዓለም አቀፉ ተቋም ያገዛዙን የሐኪሞችን እስር ተቃውሟል። በተለያዩ ሆስፒታሎችና የጤና ተቋማት ወታደሮች እንዲሰማሩ ቢደረግም የሐኪሞች አድማ ግን ቀጥሏል። ዝርዝሩ ተዘጋጅቷል። አቶ ጌታቸው ረዳ የብልጽግናው መንግስትን በኃይል ለመጣል የሚደረግ እንቅስቃሴ እንዲቆም ጥሪ ያቀረቡ፣ ህወሓት የምርጫ ቦርድ ውሳኔን አልቀበል ማለት አይችልም ሲሉም ተደምጧል። ሻቢያ የፈጸመው ወንጀል እንዲነሳበት እንደማይፈልግ የአስመራ ባለስልጣናት ነግረውኛል ሲሉም የጠቅላይ ሚኒስትሩ አማካሪ ተናግሯል። ይህንንም ይዘናል። የብልጽግናው ፓርላማ ለአንዲት አፍሪካዊት ሀገር አስተማርኳትና ልምዴን አካፈልኳት ያለበት ጉዳይ መነጋገሪያ ሆኗል። ፓርላማው አካፈልኩት ያለው ልምድ ደግሞም ዜጎች ከሚታሰሩበትና ከሚሳደዱበት እንደዚሁም ከሚገደሉበት የአስቸኳይ ጊዜ አዋጅ ጋር የተያያዘ ነው። በዝርዝር የምንመለከተው ጉዳይ ይሆናል። አድማ ላይ የነበሩ ሰራተኞች ወደ ስራ እንደሚመለሱ ተሰምቷል። ከአንድ ሳምንት በፊት አድማ የገቡ የዲኤችኤል ሰራተኞች የ35 በመቶ የደሞዝ ጭማሪ ተደርጎላቸው ነው ወደ ስራ ይመለሳሉ የተባሉት። ሰሙታላችሁም። በኢትዮጵያ የሚገኙ ስደተኞች ባልታወቁ ኃይሎች ተገደሉ። ሁሉም የተገደሉ ሰዎች ደግሞ ሴቶች ናቸው ተብሏል። ሌላኛው መረጃችን ነው። ዶናልድ ትረምፕ ወደ ሳውዲ አረቢያ ቅንቷል። ከአንድ መቶ ቢሊዮን ዶላር በላይ የመሳሪያ ሽያጭ ስምምነት ላይ ያተኮረው ጉዞም ተብሎላቸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት አስቸኳይ ያለውን ስብሰባ ጠርቷል። ዓለም አቀፉ ተቋም ያገዛዙን የሐኪሞችን እስር ተቃውሟል። በተለያዩ ሆስፒታሎችና የጤና ተቋማት ወታደሮች እንዲሰማሩ ቢደረግም የሐኪሞች አድማ ግን ቀጥሏል። በሀገሪቱ ለአመታት የሚበሉትና የሚያርፉበትን ቦታ ተው ጥያቄ የጠየቁ የሕክምና ባለሙያዎች ለመኪናቸው በአንድ ጊዜ በመቶዎች የሚቆጠሩ ሐኪሞችን አመታዊ ደሞዝ የሚሸፍን ገንዘብ የሚያወጡ የብልጽግናው ባለስልጣናት ምላሽ ግን ዛቻና ማስፈራ ተቀራራይ ሆኗል። ከሁለት እስከ ሶስት ቁጥር ያላቸው በአስር ሚሊዮኖች የሚያወጡ ቪኤት መኪኖችን የሚያሽከረክሩ ሚኒስትሮች ምላሽም ኢትዮጵያ የመቅፈል አቅም የላትም እኛም የደሞዝ ጥያቄ ያለን የሚልና ተጨማሪ አበል የከፈሏቸው የጸጥታ አካላትን በጤና ተቋማት ላይ ማሰማራት ነው። የሆኖ ሆኖ እንደ ቢቢሲ መረጃ ከሆነ ከ70 እስከ 90 በመቶ የሆስፒታሎች ስራዎች በመጀመሪያው ቀን የሀኪሞች አድማ ተግባራዊ ተደርገውባቸዋል። ራበኝ ማለትን እንደ ባንዳነት የሚቆጥሩት የብልጽግና ባለስልጣናት ማስፈራሪያ ጥቃትና እስር ቢቀጥልም የኢትዮጵያ የጤና ባለሙያዎች ማህበር ግን ጥቁር አንበሳው ሆስፒታልን ጨምሮ በተለያዩ የሀገሪቱ ሆስፒታሎች የጤና ባለሙያዎች ከዛሬ ጀምሮ የስራ ማቆም አድማ ሲያደርጉ ውለዋል። ማህበሩ በአድማ ወቅት የድንገተኛ፣ የጽኑ ህሙማን፣ የጨቅላ ህጻናትና የማዋለጃ ክፍሎች ብቻ አገልግሎት እንደሚሰጡም ገልጿል። የጤና ባለሙያዎች እየታሰሩ ዛቻም እየደረሰባቸው እንደሚገኙ የገለጸው ማህበሩ በእስር ላይ የሚገኙ የጤና ባለሙያዎች በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ አስጠንቅቋል። አገዛዙ ደግሞ የጤና ባለሙያዎችን የስራ ማቆም አድማ ተከትሎ ከትናንት ምሽት ጀምሮ በተለያዩ ሆስፒታሎችና የጤና ጣቢያዎች የጸጥታ ኃይሎችን እያሰማራ ነው። በበርካታ ስፍራዎች ስርና ወከባ እየተፈጸመም ይገኛል። በኦሮሚያ ክልል ሰሜን ሸዋ ዞን ጉጫሌ ወረዳ የሙቀጥሩ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች የክልሉ ፖሊስና ሚሊሻ ወደ ሆስፒታሉ ቅጥር ግቢ መግባታቸውን አንስቷል። በፍቼ አጠቃላይ ሆስፒታልም የጸጥታ ኃይሎች እንቅስቃሴ አለ። በምዕራብ ጉጂ ሀምበላ ወረዳ የአምስት የጤና ጣቢያዎች የጤና ባለሙያዎች በጸጥታ ኃይሎች ጫና አድማ ማድረግ እንደተሳናቸው ገልጿል። በአንዳንድ ሆስፒታሎች የጤና ባለሙያዎች አድማ እንዳያደርጉም የመንግስት የስራ ኃላፊዎች ማስፈራሪያ ሲፈጽሙ እንደነበርም ተነግሯል። በኦሮሚያ ክልል ባሌ ዞን ሮቤ ከተማ የሚገኘው የማዳ ወላቡ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የህክምና ባለሙያዎች ማስፈራሪያ እንደደረሰባቸው ታውቋል። ዛሬ ሆስፒታሉ ከማለዳ ጀምሮ በመንግስት ባለስልጣናት የተሞላ እንደነበርም ነው የተነገረው። በአማራ ክልል ደቡብ ወሎ ዞን በአቃስታ ከተማ የአ ቃስታ አጠቃላይ ሆስፒታል የሚሰሩ የጤና ባለሙያ በበኩላቸው በድንገተኛ ክፍል የተመደበ አንድ ሐኪም በመንግስት ወታደሮች ተይዞ የተለመደውን የህሙማን ህክምና አገልግሎት እንዲሰጥ አሊያም ወደ እስር ቤት እንዲሄድ እንደተነገረውም ገልጿል። እነዚህ ጥቂት ማሳያዎች እንጂ በበርካታ የሀገሪቱ አካባቢዎች ተመሳሳዩ ነው። ብልጽግና ሲያካሂድ የዋለው በአዲስ አበባ ከተማም በሶስት የመንግስት ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታል እና የካቲት 12 ሜዲካል ኮሌጅ ሆስፒታል የከፊል የስራ ማቆም አድማ ሲካሄድ ነው ያለው። አገዛዙ በተለያዩ አካባቢዎች ካሰራቸው ባለሙያዎች ውስጥ የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚደንት ዮናታን ዳኛው ይገኙበታል። ዓለም አቀፉ ተቋም አምነስቲ ኢንተርናሽናልም የብልጽግናው መንግስት ፕሬዚደንቱንና ከስራ ማቆም አድማው ጋር በተያዘ የታሰሩ ሌሎች የሀገሪቱ የጤና ባለሙያዎችን በአስቸኳይ ከእስር እንዲፈታ አሳስቧል። አምነስቲ መንግስት በሰላማዊ መንገድ የመሰብሰብ ነጻነትን እንዲያከብርና የጤና ባለሙያዎች መብትን መጣስን እንዲያቆምም ጭምር ነው የጠየቀ ይህ በእንዲህ እንዳለ የብልጽግናው ግኖ መንግስት በአዲስ አበባ አስቸኳይ ስብሰባ ጠርቷል። ይህ ስብሰባ መምህራንን የተመለከተ ነው። የስብሰባ ጥዱን የተመለከቱ ደብዳቤዎች በየስፍራው መለጠፋቸውም ተነግሯል። በከተማ ደረጃ አጠቃላይ የመምህራን ስብሰባ ስላለም የትምህርት ቤት መምህራን በሙሉ ነገ ከጠዋቱ ሁለት ሰዓት ጀምሮ በትምህርት ቤት የምገብ አዳራሽ እንድትገኙ በጥብቅ እናሳስባለን። መቅረትም ማርፈድም አይቻልም። ለሚፈጠረው ችግር ኃላፊነቱንም ትምህርት ቤቱን ይወስዳል። ስልክን ጨምሮ ይዞ መግባት አይቻልም ከሚሉ ዛቻዎች ጋር መሰል ስብሰባ በኦሮሚያ ክልልም ከቀናት በፊት ተጠርቶ የነበረ ሲሆን አገዛዙ ላይ የሕክምና ባለሙያዎች የፈጠሩት ተጽዕኖ በሌሎች ሙያ ዘርፎች ላይም መሰል ግፊት እንዲፈጠር አድርጓል። የብልጽግናው መንግስት በኃይል ለመጣል የሚደረግ እንቅስቃሴ እንዲቆም የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ጥሪ ያቀረቡ ህወሀት የምርጫ ቦርድን ውሳኔ አልቀበል ማለት አይችልም ሲሉም ተደምጧል። ሻቢያ የፈጸመው ወንጀል እንዲነሳበት እንደማይፈልግ ያስመረው ባለስልጣናት ነግረውኛል ያሉት አማካሪ ሚኒስትሩ እንዲገደሉ ተመዝግበው የተያዙ የህወሀት ባለስልጣናት መኖራቸውን እንደሚያውቁም ገልጿል። አሁን ያላቸውን የብልጽግና ሹመት እርሳቸው የወንጀል ኔትወርክ ያሉትን ህወሀት ለመታገል እንደሚገለገሉበት ለቴሌቪዥኑ አብራርቷል። አቶ ጌታቸው በብልጽግናው ልሳናት ቀርበው የሚያቀርቡት ማብራሪያ ቀጥሎም የትግራይ እልቂት የሻዕቢያና እርሳቸው የቀድሞ ጓዶቼ ያሏቸው የህወሓት አመራር ውጤት አድርገው ለማስረዳት ሲሞክሩ የተደመጡ ሲሆን ጉዳዩን በስፋት አብራርተውታል። ጠቅላይ ሚኒስትር አብይ አህመድ እና መከተላቸውን ባነጋገሩት አምባሳደሩ በኩል የአውሮፓ ህብረት ይፋ ያደረገው ሪፖርት የብልጽግናው መንግስት ትግራይን የማጥፋት ወይንም ወደ መቶ ዓመት ለመመለስ እቅድ እንደነበረው መገለጹ ከዚህ በፊት የሚዘነጋ አይሆንም። ይህንን ጉዳይ ያላስታወሱት አቶ ጌታቸው የሻቢያ ጦርን ጋብዞ ና የጋራይ ጦርነት እቅድ አውጥቶ አስታጥቆና ደሞዝ ከፍሎ የትግራይ ህዝብ እንዲገደል ያደረገው የብልጽግና መንግስትን ሳይሆን በተጋባጁ የኤርትራ አገዛዝ ላይ ባተኮረው ማብራሪያቸው ሻቢያ የፈጸመው ወንጀል እንዲነሳበት እንደማይፈልግ ነግሮኛል ብለዋል። የሻቢያ መንግስት ሊገድላቸው የሚፈልጋቸው ባለስልጣናት መኖራቸውን እንደሚያውቁም አብራርተዋል። የኤርትራ ኦፊሻሎች ጋገናኝ ነበር። ፓስት አታንሳ ነው የሚሉት፣ ያለፈውን በፍጹም እንዳታነሱ አሁን ወደፊት። ስለዚህ አሽከር ነው የምትፈለገው። ባይዘ ወይ ሊስት አለው የኤርትራ መንግስት ሞርታል ኤኔሚስ ብሎ የያዛቸው አመራሮች አለ፣ የህወሀት ከፍተኛ አመራሮች የኤርትራ መንግስት ቢያንስ ቢያንስ ለምልክት ያለፈው ጥፋት ነበር ብሎ እንኳ አንድም ቀን አስተያየት ሰጥቶ አያውቅም። መገደል ያለባቸው ጠላቶች ብሎ የኤርትራ መንግስት የመዘገባቸው የህወሀት አመራሮች መኖራቸውን የተናገሩት አቶ ጌታቸው ዘራፊ ሲሉ የገለጿቸውን ጄኔራሎች እንደዘረዘሩት ሁሉ እነዚህ እነማን እንደሆኑ ግን አልገለጹም። የሻቢያ መንግስት ጦርነት እንጀራው ነው ሲሉ የተደመጡት አቶ ጌታቸው እርሳቸውን በአማካሪነት የሾሙት ጠቅላይ ሚኒስትሩን ግን ካስመራው መንግስት በባሰ የራሳቸውን ህዝብ የጨፈጨፉ እንደሆኑ ቢገለጽም እንዲህ ያሉ ወንጀሎቻቸውን አቶ ጌታቸው ከመግለጽ ተቆጥበው የብልጽግናው አገዛዝ በኃይል ለመጣል የሚ የሚደረግ እንቅስቃሴ ቁሞ እርሳቸው ሼኔ ያሉት የኦሮሞ ነጻነት ሰራዊትን በሰላም እንዲገባ ጠይቀዋል። የብልጽግና መንግስትን በኃይል ማስወገድ መቆም አለበት ሲሉም አስረድተዋል። ኢንዘፍርስፕሌት የኢትዮጵያ መንግስትን በኃይል የማስተካከል ስራ ለእስከ ወዲያኛው ማክተም መቻል አለበት። በየትኛው አቅጣጫ የሚል እምነት አለ። የሰላም መንገዶችን ሁሉ ዘግቶ በህዝቦችና ክልሎች ላይ በፈረቃ የዞረ ጦርነት የሚያውጀው የአብይ አህመድ መንግስትን በኃይል መታገል የማይቻል ከሆነ ሌላ ምን መንገድ አለ የሚለውን በጥልቀት ያልተነተኑት አቶ ጌታቸው ለትግራይ ህዝብ ጥቅም ጠቃሚው ነገር ከፌዴራል መንግስት ጋር መስራት ነው ሲሉም በአጽንኦት ተናግረዋል። ህወሀት የምርጫ ቦርድን ውሳኔ አልቀበልም ማለቱን በተመለከተ በሰጡት አስተያየትም እንደዛ ማለት አይቻልም ሲሉ ተደምጧል። የትግራይ ህዝብ አጀንዳ ማዕከል ካረክ ልንገርህ እያቃረህም ቢሆን እያቃረህ እየመረረህ ቢሆን እየጎመዘዝ ቢሆን ከፌዴራል መንግስት ጋር መሰረት የለብህም። ምርጫ ቦርድ ጋር ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ትተነዋል፣ እንደዚያ የሚባል ነገር ይካንታ። ፊት ፖዞይ ሲተኩስ በማንኪያ ሲቀዘቅዝ በእጅ እያልክ አይሰራም። በፋና ቴሌቪዥን ላይ እንግዳ ተደርጎ የቀረቡት ማዕረጋቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ በሚል ሲሆን በዚህም ደሞዝ ከሚያገኙበት ስልጣን ጋር የተገናኘ አስተያየት ሲሰነዝሩ ግን አልተሰሙም። ይልቁንም ይህንን ኃላፊነት እርሳቸው የወንጀል ኔትወርክ ያሉትን የህወሓት አመራርን ለመታገል እንደሚገለገሉበት አስረድቷል። የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳው አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው በአቅሜ ስራ ኃላፊነቴ በሰጠኝ እድል የማገኛቸውን ይህንን ጠባብ ቲም ብቻ የሚመለከቱ ነገሮች በአደባባይ ላቸዋል። በፕሬዝደንትነት ዘመናቸው በስራ ወይንም በምሽግ ላይ ላልነበረ የሰራዊት ቁጥር ደሞዝ ይከፍሉ እንደነበርም ገልጿል። ነገር ግን ለሌለ ሰራዊት ለምን እንደከፈሉና ማን አስገድዶ እንዳስከፈላቸው አልጠቀሱም። በጦርነት ወቅት የመከላከያ ሰዎችና የትግራይ ሰራዊት አመራሮች በሰው ዝውውር በትብብር ይሰሩ ነበር ሲሉ ግን ተደምጧል። የብልጽግናው ፓርላማ ለአንዲት አፍሪካዊት ሀገር አስተማርኳትና ልምዴን አካፈልኳት ያለበት ጉዳይ መነጋገሪያ ሆኗል ፓርላማው ልምድ አካፈልኳት ያለው ለዛምቢያ ነው አገዛዙ በሰባት ዓመት ውስጥ ስድስት የአስቸኳይ ጊዜ አዋጆችን አውጇል ለዛምቢያም ትምህርት አስተማርኩት ያለው ይህንኑ በማስመልከት ነው ይህም ማለት በየአስራ አራት ወራት ውስጥ ወታደራዊ አገዛዝ በኢትዮጵያ ውስጥ እንዲተገበር ያውጅ ነበር ማለት ነው የአስቸኳይ ጊዜ አዋጁ ቢራዘም ለህዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን ደምድሟል። የአሁኑ የውጭ ጉዳይ ሚኒስትር የቀድሞ የፍትህ ሚኒስትር ጌዲዮን ባለቆቻቸው እየታዘዙ ሲያወጧቸው የነበሩ የአስቸኳይ ጊዜ አዋጆችን አቅርበው አሳውጇል። የብልጽግና መንግስት ለህዝብ ሰላም ማስፈን ሲያግተው የፖለቲካ ችግሮችን ፖለቲካዊ መፍትሄ መስጠት ሲሳነው ባለፉት ሰባት ዓመታት ስድስት ጊዜ የአስቸኳይ ጊዜ አዋጆችን አውጇል። ያልታወጀባቸው አመታትም ቢሆኑ በወታደራዊ ኮማንድ ሀገሪቱን ለማስተዳደር የሞከረባቸው ናቸው። የኮሮና ወረርሽኝን ምክንያት አድርጎ ከታወጀው አዋጅ በስተቀር ሌሎቹ ሁሉም አዋጆቹ ደግሞ በፀጥታ ችግር ምክንያት የተፈጠሩ ናቸው። ብልጽግና ሰው መግደል ሲያምረው አበይ ጦርነት ማወጅ ሲመኙ የሚያወጇቸው አዋጆች ሰዎች በማንነታቸው እንዲገደሉ ወደ ኮንሰንትሬሽን ካምፕ እንዲገቡና እንዲታፈኑ የሚያደርጉ ሆኖም ታይቷል። በኮሮና ዘመን በ2012 ያወጀውን የአስቸኳይ ጊዜ አዋጅ በርታ። በርካታ ብልጽግና ተቋሚዎች ወደ እስር ቤት እንዲጋዙ ያደረገበት ሲሆን ይህ ከሆነ ኮራት በኋላ በትግራይ ተወላጆች ላይ በተከታታይ የታወጀው የአስቸኳይ ጊዜ አዋጅ ትግርኛ ተናጋሪዎችን ከቤታቸው ከስራ ቦታቸው እየለቀሙ እንዲገደሉና እንዲታሰሩ የተደረገበት ነበር። ከዛ በኋላም የአማራ ተወላጅ ሁሉ በተገኘበት እንዲታሰር ወይም እርምጃ እንዲወሰድበት በሚል አውጥቶም ገቢራው ያድርጎታል። የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ለማድረግ አዋጁ ተፈጻሚ በሚሆንበት ጊዜ ሁሉ ተይዞ እንዲቆይ ሊያደርግ ወይም በመደበኛው ሕግ ተጠያቂ እንዲሆን ሊያደርግ ይችላል። በዚህ መልኩ በሚታወጁ አዋጆች ሳቢያ ብዙዎች ደብዛቸው ሲጠፋም በርካቶች ለአካል ጉዳት የተዳረጉ ሆኗል። አንዳንዶቹ ደግሞ እንዲገደሉ ተደርገዋል። ከዛ በኋላ በአማራ ክልል ጦርነት ሲቀሰቀስና አገዛዙ የፖለቲካ ችግርን በውይ ሳይሆን በጥይት ትፈታለሁ ብሎ ባሰበ ጊዜም ሐምሌ 22 አመሻሽ የአስቸኳይ ጊዜ ዋጅ ውጇል። ችግሩ ያጋጠመው በአማራ ክልል ብቻ መሆኑ እየታወቀም የአማራ ተወላጆች ሁሉ ባሉበት ሁሉ የሚፈጸም አዋጅን ማውጣቱ የሚታወስ ነው። በዋነኝነት አዋጁ ተፈጻሚ የሚሆነው በአማራ ክልል ውስጥ ነው። ነገር ግን እንደየ አስፈላጊነቱ ይህንን ሁኔታ ለመቆጣጠር አስፈላጊ ነው ተብሎ ሲታመንበት በሌሎችም የሀገሪቱ አካባቢዎች ተፈጻሚ ሊሆን እንደሚችል በአንቀጽ ሶስት ተመላክቷል። እንዲህ ባለመልኩ ሰዎች በማንነታቸው ምክንያት እንዲታሰሩና እንዲሳድሩ የሚያደርግ አስቸኳይ ጊዜዋጅ በማውጣት የሚታወቀው የብልጽግናው አገዛዝ አሁን ደግሞ ይህን ልምዱ ለዛምቢያ አስተማርኳት ብሏል። ያስተማርኳቸው የዛምቢያ ልኡካን ቡድን አባላትም የአፍሪካ መዲና ከሆነችው ኢትዮጵያ የአስቸኳይ ጊዜዋጅ ሕግ አወጣት ሂደት ጠቃሚ ልምድ ማግኘታቸውን ነገሩኝ ሲል ነው የብልጽግናው ፓርላማ ያሳወቀው። አድማ ላይ የነበሩ ሰራተኞች ወደ ስራ እንደሚመለሱት ሰምቷል። ከአንድ ሳምንት በፊት ወደ አድማ የገቡ ሰራተኞች የሰላሳ አምስት በመቶ የደመወዝ ጭማሪ ተደርጎላቸው ነው ወደ ስራ ይመለሳሉ የተባሉት። ከቀናት በፊት የዲኤችኤል ሰራተኞች አድማ ማድረጋቸውን መዘገባችን ይታወሳል። እናም የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ጉዳዩን ልባት ለመስጠት ከሰራተኞቹ ጋር ሲደራደር ሰንብቷል። የሰራተኛ ማህበሩ 50 ፐርሰንት የደመወዝ ጭማሪ ሲጠይቅ ድርጅቱ ደግሞ ደግሞ 24% ጭማሪ ለማድረግ ነበር አቋሙን ያሳወቀው። ከዛም አደራዳሪ ገብቶ የማስማሚያ ሀሳቡ ደግሞ የደሞዝ ጭማሪው 35 በመቶ ይሁን በሚል ስምምነት ተደርሶበታል ብሏል። ፌዴሬሽኑም በዚህም መሰረት የዲኤችኤል ሰራተኞች በነገ ሁለት ማለትም ከግንቦት 6 ጀምሮ ወደ ስራ ይመለሳሉ ተብሏል። ይኸው አዲሱ የደሞዝ ጭማሪ ከመያዝያ ወር ጀምሮ ተግባራዊ እንዲሆን በሰራተኛ ማህበሩ በኩል የተጠየቀ ቢሆንም ድርጅቱ ሳይስማማ የ35 በመቶ ጭማሪው ከግንቦት ጀምሮ ተግባራዊ እንደሚሆን ታውቋል። በሚያዝያ ወር ደግሞ የ24 በመቶ ጭማሪ ይደረጋል ተብሏል። የብልጽግናው አገዛዝ ግን ዳቦ የጠየቁት ህክምና ባለሙያዎችን እንደዚሁም መምህራንን እያሳደደ ይገኛል። በኢትዮጵያ የሚገኙ ስደተኞች ባልታወቁ ኃይሎች ተገደሉ። ሁሉም የተገደሉ ሰዎች ደግሞ ሴቶች ናቸው ተብሏል። የጋምቤላ ክልል ፖሊስ ኮሚሽን አምስት የደቡብ ሱዳን ስደተኞች ባልታወቁ ሰዎች ተገደሉ ብሏል። ስደተኞቹ በኢታንግ ልዩ ወረዳ ውስጥ በሚገኝ ጉኝል ስደተኞች ጣቢያ የሰፈሩ ነበሩ። ነዋሪዎቹ እንደሚሉት ከነሟቾቹ አምስቱም ሴቶቹ ናቸው። የተገደሉት ከሚኖሩበት ሰፈር 15 ኪሎ ሜትር ርቀት ላይ በሚገኝ ጫካም በእንጨት መልቀም ላይ እንዳሉ ነው። የስደተኞችና ተመላሾች አገልግሎት ስደተኞቹ ከመጠለያ ውጭ ለእንጨት ለቀማ በተንቀሳቀሱበት ባለፈው ሳምንት አርብ ተገድለው መገኘታቸውን አሳውቋል። የአገልግሎቱ የጋምቤላ ክልል ቅርንጫፍ ኃላፊም እንደሚናገሩት ከሆነም ጉኝኤል ካምፒ ኖሩ የነበሩ አምስት ሴት ስደተኞች ከካምፑ ከሁለት እስከ ሶስት ሰዓት በሚርቅ ቦታ ላይ ነው ሞተው የተገኙት። በክልሉ ከሚገኙ ሰባት የስደተኞች መጠለያ ጣቢያዎች መካከል አንዱ በሆነው ጉኝኤል ስደተኞች ጣቢያም 110 ሺህ ገደማ ስደተኞች እንደሚኖ እንደሚኖሩ መረጃዎች ያሳያሉ። በጋምቤላ ክልል ወደ 400 ሺህ የሚጠጉ ስደተኞች በሰባት ጣቢያዎች እንደሚገኙም መረጃዎች ይጠቁማሉ። ዶናልድ ትራምፕ ወደ ሳውዲ አረቢያ አቅንቷል። በሁለተኛ ዙር የስልጣን ዘመናቸው የመጀመሪያውን የውጭ አገር ጉዞ ወደ መካከለኛው ምስራቅ ያደረጉት የአሜሪካው ፕሬዚደንት ዶናልድ ትራምፕ የሳውዲ ጉብኝታቸውን የጀመሩ ሲሆን የፕሬዝደንቱ አውሮፕላን ሪያድ ሲደርስን በሳውዲ አረቢያ አየር ኃይል ተዋጊ ጆቶዎች አቀባበል ተደርጎላቸዋል። ፕሬዝደንቱ በመካከለኛው ምስራቅ በሚኖራቸው የአራት ቀናት ቆይታም ሳውዲ አረቢያን ጨምሮ የተባበሩት አረብ ምሬቶችና ኳታርን እንደሚጎበኙ ነው የሚጠበቀው የጉብኝታቸው ዓላማ በዋና ደህንነት በቀጠናው የአሜሪካ የኢኮኖሚ ተጠቃሚነትን ማረጋገጥ እንደሆነ ሲሰማም፣ በዚህም አንድ ትሪሊዮን ዶላር የሚደርስ የኢንቨስትመንት ስምምነቶችን እንደሚፈጽሙ ታውቋል። ዶናልድ ትራምፕ ሳውዲ አረቢያ ከአሜሪካ የ100 ቢሊዮን ዶላር የጦር መሳሪያና ሌሎች ወታደራዊ ቁሳቁሶችን መግዛት የሚያስችላትን የስምምነት ሰነድ ያቀርባሉም ተብሎም ይጠበቃል። ይህ በእንዲህ እንዳለ ትራምፕ በታሪክ ትልቁን የመከላከያ ሽያጭ ስምምነትን ከሳውዲ አረቢያ ጋር መፈራረማቸውን የተነገረው አሜሪካና ሳውዲ አረቢያ በ142 ቢሊዮን ዶላር የመሳሪያ የመከላከያ ሽያጭ ስምምነቱን ፈርመዋል። ይህ ስምምነትን በታሪክ ውስጥ ትልቁ የመከላከያ ሽያጭ ስምምነት ተብሎ የሚገለጽ ይሆናል ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማል።